ጽዮን አደጋ ደርሶባት ለዳግም ተደውሎ ሲነገረው ቢንያም ሰምቶ እንደ እብድ እየሮጠ እሷን ፍለጋ ሄደ። አይነ ሽላፈር ያላት ሰውዬ በጣም ስለሚያፈቅራት ልቡ አልችልለት ብሎ ሩጦ ለእሷ ልደርስ ሄዷል ማለት ነው። ይሄ ደግሞ በጣም አስገራሚ ነገር ነው። በእሷ ምን ያክል ተስፋ እንዳልቆረጠ ነው የሚያሳየው ቢንያም አቤል። ደግሞ እንግዲህ ከያፌት ቤት ኤፍራታ ሳትፈልግ በግዷ ቤት ገብቶ አልወጣም እዚህ ቤት እንድኖር ማታመቻችን ላይ ከሆነ ለፖሊስ ደውላለሁ። አንችም ለያፌት ደውለሽ ነገሩን አሳምኝና እዚህ ቤት ተደራድዬ መኖር ፈልጋለሁ፣ እንደውም ገንዘብ ሚያስፈልገኛል ብሎ አስፈራራት። ኤፍራታ ያለችበት ሁኔታ በጣም ከባድ ነው። አሁን ላይ የናታን ፋይል ስለያዘ በዛ እያስፈራራት ይገኛል። ሎሊት ደግሞ ለቤዛ ፍቅረኛ እንግዲህ ስለ ቤዛ መጥፎነት እና እዚህ ቤት ያሉ ሰዎች ጤነኛ አይደሉም እያለች ስትነግረው ነበር ለናኦድ። እናኦድም ደግሞ እንዴት ለማታውቂው ሰው ስለ ቤተሰብሽ ታወሪያለሽ? ይሄ ነገር ጥሩ አይደለም ብሎ አሳፍሯታል። እሷ ግን አሁንም ስለ ቤዛ መጥፎነት ማውራቷን አላቆመችም። እናታን ስለማይፈልጋት ነው እንጂ እናታን እኮ እሺ ቢላት እኮ ትታ ነው የምትሄደው ስለዚህ ከመጎዳት በፊት ጥንቃቄ ውሰድ ብላ ማስጠንቀቂያ ስትሰጠው ነበረ። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋ ሁሉም ሰላም ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ እያልኩኝ እንግዲህ ሐረግ ድራማ ቀጣይ ክፍልን ይዤ መጥቻለሁኝ። በዚህ ክፍል እንግዲህ ያፌት በጣም ናታንን እንደፈራው ግልጽ ነው። በጣም አሁን ላይ በምን ሁኔታ ቀርቦ እሱን ተለማምጦ የወሰደበትን ነገር ሁሉ ያከሰረውን ነገር ሁሉ መመለስ ይፈልጋል። ግን እንዴት የሚለው ነገር ግራ ስለገባው ኤፍራታን እዛ ድርጅት ውስጥ አስገብቶ ስራ እንድትገባና ከዛም በኋላ ኤፍራታ እዛ ድርጅት ውስጥ ከገባች ናታን የሆነ ነገር እንኳን ቢያደርግ ኤፍራታም እንደምትጎዳ ስለሚያቅ እስከ ዛሬ ድረስ እምቢ ብሎ የከረመውን አሁን ግን ኤፍራታን ድርጅት ውስጥ ለማስገባትና እንድትሰራ በጣም ቸኩሏል። ኤፍራታ ደግሞ አሁን ላይ ነፍሰ ጡር ስለሆነች ምንም አይነት ስራ ከያፌት ጋር መስራት ይከብዳታል። ምክንያቱም አሁን ላይ ራሱ ለሷ ጥያቄ የሆነባት ነገር፣ እስከ ዛሬ ድረስ እምቢ ያለውን አሁን ለምንድነው እንደዚህ እንድሰራ እያቻኮለኝ እያለች በጥያቄ ተሟልታለች። ምክንያቱም እያፌት እንደምንም ብላ እዛ ድርጅት ውስጥ እንድትገባ ይፈልጋል፣ ወረቀቶችን ፊርማ በማስፈረም እንግዲህ ያ ወረቀት የሚያስፈርማት ምን እንደሆነ ባይታወቅም ምናልባችም አንድ ነገር እንኳ ቢፈጠር ኤፍራታን ተጠያቂ ለማድረግ ሊሆን ይችላል። ምክንያቱም ናታንም ላይ ደውሎ የምፈልገውን ነገር ስጠኝ፣ ሴቶች ና የምትፈልገውን ነገር ጠይቀኝ ሲለው ነበረ። ናታን የአሁኑ ናኤፍ የሆነ ነገር እንኳን በያፌት ላይ የሆነ ነገር ቢያደርግ ኤፍራታ ተጠያቂ ወይም ደግሞ ኃላፊነቱን እሷ የምትወስድ ይሆናል ማለት ነው። እሷን ማብረው ወንጀለኛ ለማድረግ ኤፍራቷን ከሱ ጋር እንድትሰራ እየገፋፋት ይገኛል ማለት ነው። እንግዲህ ኤፍራታ ለምን እንደሆነ ባይገባትም እዛ ስራ ላይ መስራት ብትፈልግም አሁን ባለችበት ሁኔታ ግን አይፈቅድላትም። ምክንያቱም አሁን ላይ ያፌት ምንም እንኳን ነፍሰ ጡር መሆኗን ባያውቅም ያወቀ ያወቀ ቀን ግን ሌላ ጦርነት ነው የሚከፈተው። ምክንያቱም አሁን ላይ ናታንም የእሱ ልጅ እንደሆነ አያቅም፣ ያፌትም እንደዛው። ሁለቶችም ደግሞ ሌላ ችግር ነው የሚፈጠረው። ምንድን ነው የሚፈጠረው? የእርግዝናዋ ነገር ሲፈጠር ምንድን ነው የትኛው የማን ልጅ ነው ነው የሚባለው። እንደገና ደግሞ ሌላ ጦርነት አለ። አሁን ባለችበት ሁኔታ ደግሞ ይሄን የሚለውን ስራ መስራት አትችልም። እያንዳንዱን ነገር የሚያማተን የእርግዝና ምልክቶችን በምግብ መመረዝ እያደረገችና የስራ ክብደት ነው እያለችም ስታሳብብ ኖራለች። ያፌት ግን እሷ ምንም አይነት ስራ ቤት ውስጥ እንድትሰራ አይፈልግም። የቤት ሰራተኛ ላምጣለሽ፣ ቶሎ አገግመሽ ወደ ስራ እንድትገቢ እና የምትፈርሚ ወረቀት አለም፣ ሲላት ነበረ። ኤፍራታ ግን ግራ ተጋብታለች። አሁን ላይ ደግሞ የእሱም አላንሳት ብሎ ደግሞ አቤልም ጭራሽ ይባስ ብሎ እቤት ጓዙን ጠቅልሎ መጥቷል። እዛ ቤት እንድኖር ታደርገኛለች፣ ካልሆነ ግን የናታንን ፋይል ለፖሊሶች አሳልፎ ይሰጣለሁ እያለ ነው። ይሄ ደግሞ በጣም ገራሚ ነው። ቤዛ እንግዲህ ጓደኛዋ ህይወት ስለጠፋችባት እስከ ዛሬ ድረስ የት እንደሆነ ስለማታውቅ አሁን ላይ ለፖሊስ ሪፖርት አድርጋለች። ምክንያቱም የት እንደጠፋችው እንኳን አይታወቅም። አሁን ላይ ጓደኛዋን እንደበደለቻትና ህይወት ለሰው ብዙ ነገር እንዳደረገችላትና ያደረገችው ነገር ደግሞ ከህይወት ጓደኝነት ጋር ሲመዛዘን ምንም እንደሆነ ለናኦድ ስትነግረው ነበረ። ጓደኛ ለእኔ ብዙ ነገር ሆናለኛለች። ለእኔ ያላደረገችው ነገር የለም። እሷ ስጠፋ ግን ከጎኗ አልነበርኩም። እኔ መጥፎ ሰው ነኝ እያለችም እራሷን ስትወቅስ ነበረ። ናኤፍ ደግሞ በእያንዳንዱ ነገር ከጎኗ ነው። ቤዛ ምንም እንድትሆንበት አይፈልግም። ቤዛን ስለሚያፈቅራት አሁን ላይ በእያንዳንዱ እንቅስቃሴ ውስጥ እና ኦዳለ ማለት ነው። ስልክ ይደውላታል፣ ያወራታል። ውጭ ትሄድ ተከትሏት ይሄዳል። አብረው ወክ ያደርጋሉ፣ አብረው ስፖርት ይሰራሉ። እቤት ድረስ እየመጣያታል። ይህ ሁሉ ነገር ቤዛ ከብቸኝነት እንድትወጣ አድርጓታል። ነገር ግን ቤዛ አሁን ላይ ቤት ውስጥ እየተፈጠረ ያለው ነገር ሰላም ነስቷታል። ምክንያቱም ሁሉም ሰው በራሱ ጭንቀት ተወጣጥሯል። አንደኛ ናታን ተቀይሯል። እንደ በፊቱ አይደለም፣ ቤት ውስጥ እየመጣ አይደለም። ሁለተኛ ደግሞ የጽዮን ነገር ጽ ደግሞ በቢንያም ምክንያት ብዙ ነገር ተስፋ ቆርጣለች፣ አዝናለች፣ ልቧ ተሰብሯል። ይሄ ነገር ደግሞ ለሷ ሰላም እየነሳት ነው። ቆይ በእኔ አቅም ምን ማድረግ እችላለሁ? ሁሉም እኮ በራሱ አለም ነው ያለው። ሁሉም ጭንቀት ነው ያለው ባዳርን በምሽን ቁጥር ጭንቀት፣ ስቃይ፣ መከራ ነው እንጂ አንድም ቀን ደስተኛ ሆነን አናውቅም። ማንም ሰው እኮ ደስተኛ አይደለም። እሺ በኔ ያቅ ምን ማድረግ እችላለሁ? እያለች ራሷንም በጥያቄ ስታፋጠጥ ነበር። ነገር ግን መልስ የሌለው ጥያቄ ነበር የሆነባት። እዚህ ደግሞ ሌሊት ነገር ከዛ ከዚህ ትላለች። ቤዛን ልታናግራት ብትሞክርም ለምንድን ነው እንደ ጓደኛ ቀርበሽ ተሻለሽ ወይ እንዴት ሆንሽ የማትይኝ? ቆየት እየሄዳችሁ ነው የምትመጡት። እኔን እዚህ ቤት ውስጥ በቃ የሚያስብል ሰው የለም ማለት ነው። እኔ ምንም በሆነ ግድ አይሰጣችሁም። ለምንድን ነው ማጠይቁኝ? ለምንድን ነው ብቸኝነት እንዲሰማኝ የምታደርጉኝ? እያለች ቤዛን ተወቅሳታለች። ቤዛም ደግሞ እሷን ጠልተዋት እንዳልሆነና ባህሪዋን እንደሚጣሉ መናገር የሌለባትን ነገር ሁሉ እያወራች እንደሆነ ና ምንም ለሰዎች የማትጨነቅ ሰው እንደሆነችና ለራሷ ብቻ የምታስብ ሴት እንደሆነችና አሁንም ቢሆን ከሁሉም ሰው ጋር ሰላማዊ ሰው ሁና መቀጠል ካለባት ይህን ባህሪዋን ማስተካከል እንዳለባትና ማውራት መናገር የሌለባትን ነገር ማውራትና መናገር እንደሌለባት እና ለሰዎችን ማዘን ስጀምር የዛኔ የቤተሰቡ አካል እንደምትሆን ማስጠንቀቂያ ነገረቻት። ሌሊት ደግሞ ይህ ነገር እያበሳጫት ነው። ምንም ቢሆን እኮ ከዚህ በፊት ጓደኛ ይሆኝኝ እያልሽ ነበረ። አንቺ ግን ጓደኛሽ እንደሆነ እያደረግሽኝ አይደለም፣ በጣም እየራክሽ ነው። ቢያንስ እንኳን እኮ እጅ ዳንልሽ ወይ ብለሽ እንኳን እያለ ስት ጮህ ጽዮን መታ ቁጫለች ሶፋ ላይ። ጽዮን ደግሞ በራሷ ናት፣ በጣም ሌላ ሞድ ውስጥ ናት ያለችው። ብቻዋ ናት፣ የሆነ ብቸኝነት ተሰምቷታል፣ መሰበር፣ አለመፈለግ፣ የምትወደው ሰው ስላጣች በጣም ሌላ ነገር ውስጥ ናት ያለችው እና ዝም ብላ ስታያት ቤዛ ተገርማለች። ቆይ ይሄ ቤት ምን እየተካሄደ ነው? ሁሉም ሰው እኮ ደስተኛ አይደለም፣ ሁሉም ተሰብሯል። ለምንድነው እንደዚህ የሆነው? እያለች ቤዛ ራሷን ታጨናንቃለች። ቤዛ አሁን ማኩርፈሽኛ እንዴ? አሁንም እንደተቆጣሽ ቤት ነው አይደለም እባክሽ አንቺ እንኳን ተረጅኝ። እኔ በጣም በህይወቴ ላይ ተስፋ ቆርጫለኝ። ምክንያቴን አጠይቄኝ፣ ግን በጣም ተሰብሪያለኝ። ቢያንስ እንኳን ወንድሜ እንኳን የእኔ ጉዳይ እያሳሰቡ አይደለም። ቤተሰቦቼ ምን ላይ እንዳሉ አላቅም፣ የት እንዳሉም አላቅም። ምንም እየነገረኝ አይደለም ስለነሱ። እኔ ደግሞ እዚህ በጣም ተስፋ ቆርጫለሁ፣ በጣም እየተጎዳሁኝ ነው። ቢንያምም እኔን አይፈልገኝም። እሱን ፍለጋ እኔ እየተንከራተትኩኝ፣ እሱ ግን አልፈልግሽም ብሎኛል። ስለዚህ ገና ያልጠገብኩት ፍቅሬ በዚህ ሁኔታ ስለሆነብኝ በጣም ተሰብሬ ያለሁ ተስፋ ቆርጫለሁ ምን እንደማድረግ እራሱ አላውቅም እባክሽ አንቺ እንኳን አተራቅኝ አንቺ እንኳን እኔን ለመረዳት ሞክሬ እኔ አንቺን መጥፎ ነሽ ብዬ አይደለም ነገር ግን እንድትረጅኝ እፈልጋለሁ ትላታለች። ቤዛም ደግሞ በንግግሯ ተገረመችና ምን እያልሽ ነው እጽ እኔ እኮ እህትሽ ነኝ ምንም እኮ ቢፈጠር እኔ እህትሽ ከጎንሽ አለሁልሽ ምንድን ነው እስኪ ንገርኝ አለቻት ጽዮንም ደግሞ ምንም ነገር መናገር እንደማትፈልግና የምትናገረው ነገር እንደሌላት ነገረቻት። ብቻ እንድትረዳትና ከጎኗ እንድትሆንላት ብቻ ነው የፈለገችው። ይህንም ደግሞ እሺ ብላ ቤዛ ተረዳቻት። ነገር ግን ጽዮን በጣም ተጎድታለች። እውነት ለመናገር ኤፍራታ ደግሞ አቤድ እዛ እያስፈራራት ስለሆነ ለጽዮን ደውላ ነገርቻት ምንም ደህና እንዳልሆነችና አቤድ እዛ ቤት መቶ እያስፈራራት እንደሆነና እዛ ቤት ያፌት ሳይፈቅድለት ቀጥ ብሎ መቶ ሻንጣውን ይዞ መኖር እንደሚፈልግ ማስፈራሪያ ሰጠኝ፣ እንደዛ ካላደረኩ ደግሞ ያፌትን ተናግሬ ካላሳመንኩት ለፖሊሶች ደውሎ እንደሚናገር አስፈራራይ ብላ ለጽዮን ተናግራታለች። ጺም፣ ደግሞ ይህ የተረገመ ምን ለማድረግ እየፈለገ ነው? እንደውም እኮ ለአንቺ ይከብድሻል እንጂ እዛ ቤት መምጣቱ ጥሩ ነው። ምክንያቱም እያንዳንዱን እንቅስቃሴውን ለመቆጣጠር ይመቸናል አለቻት። ከዛም በኋላ ምንም አማራጭ ስለሌላት በሀሳቧ ተስማመች። ያፌት እንግዲህ ቀጥ ብሎ ናታን ጋ ደውሎ የሚፈልገውን ነገር እንዲሰጠውና እሱም ደግሞ የሚፈልገውን ነገር እንዲጠይቀው ነገረው። ናታን ደግሞ ኮስተር ብሎ አሁን የምታናገረው ናታንን ሳይሆን ናኤፍን ነው። ስለዚህ ናኤፍን ስታናገር ደግሞ በክብርና በስነ ስርዓት መሆን አለበት። እንደዚህ ካልሆነ ግን ስልኩን ለመዝጋት እገደዳለሁ። ምንም አይነት ስነ ስርዓት የለህም። እኔ እንደዚ ልታናገረኝ አትችልም። ደግሞ ምንም አይነት የምመልስልህ ሴት የለም። ሴቶች ደግሞ እንዴት አይነት ፈጣን መሰሉ። በእነሱ ምክንያት ጥሩ ገቢ እያገኘሁ ነው። ስለዚህ እነሱን ልመልስልህ አልችልም። ነገር ግን ስለ ስራው የምትል ለማመጠኝና በሥነ ሥርዓት የምታናገረኝ ከሆነ ላስብበት ይችላለሁ ብሎ ስልኩን ይዘጋበታል እና ስልኩንም ከዘጋ በኋላ ግን አርፎ እንደማይቀመጥ ያውቅ ነበረ አሁን እንደዚህ ስላደረግኩት የሆነ ነገር ያደርጋል አርፎ አይቀመጥም ያፌት እያለም ለፖሊሱ ሲነግረው ነበረ እንግዲህ ገኒና ዳግም እንዲሁም ደግሞ ቢኒያም በተቀመጡበት ድንገት ስልክ ይደወላቸው እና ለዳግም ጽዮን አደጋ ላይ እንደሆነች ደውለው ነገሩት። ከዛም በኋላ በጣም ደንግጦ ስለነበረ ቢንያም ተነሳና ስልኩን ተቀብሎ ሄሎ ስል እንግዲህ ስለ ጽዮን ነበር የሰማሁ። በድንጋጤ ስልኩን ወርሮት ነበር ወደ ጽዮን ሩጦ የወጣሁ። በጣም ያሳዝናል ቢኒያም ምንም እንኳን ቢቀየማትም እሷን ግሌ ጠላት አልቻለም ነበር። አንድ ነገር ሆነች ሲባል ነበር በሮ የሄደው። እየሆነ ያለው ነገር አስደንጋጭ ነበረ። ውድና የተከበሯችሁ የቻናል የቤተሰቦች የዛሬው ክፍል እዚህ ላይ አበቃ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁ በሰላማችሁ በዘ ተረፍረፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ አመሰግናለሁ።